ርዕሰ መስተዳድር ዶክተር እንዳሻው ጣሰው በከምባታ ዞን ሜጦማ የግብርና ልማት ስራዎች ኃላፊነቱ የተወሰነ የግል ማህበርን የስራ እንቅስቃሴ ምልከታ አደረጉ። የማህበሩ መስራች ወጣት ተወልደ ጨፋሙ በከምባታ ዞን በአንገጫ ከተማ ነዋሪ ሲሆን ከዚህ ቀደም ኑሮውን በደቡብ አፍሪካ በማድረግ ስራውን ሲሰራ መቆየቱን ተናግሯል። ወጣቱ በሰው ሀገር የመሰረተው ሕይወት ምቾት እየነሳው ሲመጣና ወደ ሀገሩ የመመለስ ሀሳብ ልቡ ላይ የከበደ ሲመጣ ፊቱን ወደ ሀገር መልሶ በልዩ ልዩ የግብርና ልማት ስራዎች ላይ ተሰማርቷል። ወጣቱ በግለሰቦች ቤት የነበረውን ቀጣሪነት ታሪክ በማስቀረት ከሰው እጅ ጠባቂነት በመውጣት ዛሬ ላይ ለሐምሳ አምስት ዜጎች የስራ ዕድል መፍጠርም ችሏል። ወጣት ተወልደ ለክልሉ ብሎም ለአገሪቱ ተጨማሪ የኢኮኖሚ አቅም መፍጠር የሚያስችል የወተት ማቀነባበሪያ እንዲኖረው አቅዶ እየሰራ መሆኑንም ተናግሯል። ወጣቱ ዛሬ ላይ በቀን ከመቶ ሐምሳ እስከ ሁለት መቶ ሊትር ወተት ለአካባቢው ህብረተሰብ በማቅረብ ህብረተሰቡንና ራሱን ተጠቃሚ እያደረገም ይገኛል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰውና የክልሉ ከፍተኛ የስራ ኃላፊዎች የወጣቱን እንዲሁም የማህበሩን የስራ እንቅስቃሴዎች አዙረው ተመልክተዋል። ርዕሰ መስተዳደር ዶክተር እንዳሻው ጣሰው ወጣት ተወልደ የጀመረውን የልማት ስራ አጠናክሮ እንዲቀጥል በማበረታታት በአካባቢው በስፋት የሚታየውን የባህር ዛፍ ተክልን በመንቀል አካባቢው ውሃ እንዲይዝ ማድረግ እንደሚቻልና ጋንዳ በማዘጋጀት ከዝናብ የሚወርደውን ውሃ በማቆር በአካባቢው የሚታየውን የውሃ አቅርቦት ችግር መቅረፍ እንደሚቻል ርዕሰ መስተዳደሩ ምክር ለግሰዋል። ወጣት ተወልደ ጨፋሞ ከአርባ ሺህ በላይ የቡና ችግኝ አፍልቶ የገበያ ትስስር ችግር እንደገጠመው ያነሳ ሲሆን ለዚህም ርዕሰ መስተዳደሩ ከዞኑ ግብርና መምሪያ ጋር በመቀናል ችግሩን እንዲቀርፍም አቅጣጫ አስቀምጠዋል። የከምባታ ዞን ዋና አስተዳዳሪ ክቡር አቶ አራጋይ ሼቱ፣ ወጣት ተወልደ ጨፋሙና ማህበሩ በሚያከናውናቸው ስራዎች የዞኑ አስተዳደር ከአካባቢ መዋቅሮች ጋር በመቀናጀት አስፈላጊውን የግብአት እና የሙያ ድጋፍ እንደሚያደርግ ተናግረዋል። በመስክ ምልከታው የማዕከላ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሰርሞሎን ጨምሮ የክልሉ ከፍተኛ የመንግስት የስራ ኃላፊዎች፣ የከምባታ ዞን ከፍተኛ የመንግስት የስራ ኃላፊዎች፣ የአንገጫ ከተማ አስተዳደርና ወረዳ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል።